ተጠቅሷል። ትኩረት የሳበው በጋዛ ሰርጥ በፈራረሱ ህንፃዎች መሃል የተደረገው የጅምላ ሰርግ፣ የጋዛ ሰርጥ ውስጥ በጦርነት የፈራረሱ ህንፃዎች መሃል በተደረገው የጅምላ ሰርግ 54 ጥንዶች ተጋቡ። ይህ ክስተት ለሁለት ዓመታት ከእስራኤል ጋር ከተደረገው አስከፊ ጦርነት በኋላ የታየ ብርቅ ክስተት ነው ተብሏል። ከጥንዶቹ መሀል አንዷ ኢማን ሀሰን ላዋ በሰጠችው አስተያየት ምንም እንኳ ያ ሁላ ነገር ቢፈጠር ዛሬ አዲስ ህይወት እንጀምራለን። እንደ ፈጣሪ ፍቃድ ይሄ የጦርነት ፍጻሜ ይሆናል ስትል ተናግራለች። ሰርጎች የፍልስጤም ባህል ቁልፍ አካል ቢሆኑም በጦርነቱ ወቅት በጋዛ ውስጥ ብርቅ ሆነው ነበር ስትል ተናግራለች። ምንም እንኳን ሰርጎቹ ቀደም ሲል ይደረግ እንደነበሩት ደማቅ ስነ ስርዓት ባይሆኑም አሁን በእስራኤል እና በፍልስጤም መካከል በተደረሰው የተኩስ አቁም ስምምነት ምክንያት ባህሉ እንደገና ማንሰራራት ጀምሯል ስትል ተናግራለች። በደቡቧ ካን ዩኒስ ከተማ ብዙ ህዝብ የፍልስጤምን ባንዲራ እያውለበለበ ደስታውን ቢገልጽም የሰርግ ስርአቱ በጋዛ እስካሁን ባልጠፋውም ቀውስ ምክንያት ድባቡ ቀስቅዞ ነበር ስትል ተናግራለች። የኢማን ባለቤት የሆነው ሂክመትኛ እንደሌላው ዓለም ደስተኛ መሆን እንፈልጋለን። አክሎም ህይወቱ ወደ መደበኛ ሁኔታ መመለስ ጀምራለች፣ ነገር ግን ተስፋ እንዳደረግ ነው አይነት አይደለም ሲል ተናግሯል። በሌላ ዜናችን እንግዲህ ተመልካቾቻችን የመቀሌ ዩኒቨርሲቲ ተማሪዎች ሙሉ በሙሉ መቀበል እንዳልቻሉ አስታውቋል። የመቀሌና አዲግራት ዩኒቨርሲቲ በትግራይ ክልል አልፎ አልፎ በሚስተዋለው የጸጥታ ስጋቶችና በተያያዥ ገፊ ምክንያት ትምህርት ሚኒስቴር በ2018 ዓ ም የመደበላቸውን ተማሪዎች ቁጥር ሙሉ በሙሉ መቀበል አለመቻላቸውን አስታውቋል። ለዚህ ምክንያት የሆነው ደግሞ አንዳንድ ተማሪዎች በአዲስ አበባ ዩኒቨርሲቲ ከፍለው መማር የሚችሉ ስለሆነ፣ እንዲሁም አንዳንዶች ደግሞ በቤተሰብ ጫና ምክንያት ርቀው እንዳሄዱ ስለሚደረግ ሊሆን ይችላል ሲል ጠቁሟል። ተመልካቾቻችን እንግዲህ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃለን።